ፖድካስት ምርጫ 2018 ጠቅላይ ሚኒስትር አብይ አህመድ ስልጣን ይዘው ጭቆናን ለማስወገድ ቃል ከገቡ ወዲህ የሚደረግ ሁለተኛ ምርጫ ሲሆን ከወዲሁ ግን ስጋቶች ተጋርጠውበታል። ሕዝባዊ ወያኔ ሐረነት ትግራይ በበላይነት በተቆጣጠረው ጥምር መንግስት ላይ የተነሳው የተቃውሞ አመጽን ተከትሎ የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት በርካታ ተስፋዎች ተጭረው የነበረ ቢሆንም ቀጣይ በሚደረገው ምርጫ ላይ በርካታዎች በጥርጣሬ እየተመለከቱት ይገኛሉ። ሙስናን በመዋጋት የፖለቲካ እስረኞችን በመፍታት ብዛት ያላቸውን ሴቶችን በካቢኔያቸው ውስጥ በማካተት የተጀመረው የአብይ ዘመን እንዲሁ በቀላሉ ይቀለበሳል ብሎ የገመተ ባይኖርም የኋሊት የተጓዘባቸው መንገዶች የሚገመግሙ የዳሰሳ ጥናቶች በመጪው የ2018 ምርጫ ላይ ያላቸው ስጋት ግን አያሌዎች ናቸው። የለውጥ አራማጁ በሚል በ2019 የኖቤል ሽልማት ያሸነፉት አብይ በዓለም አቀፍ ደረጃ በርካቶችን ያስገረመ ጦርነት እንዲከፈት የራሳቸውን ሚና ተጫውተዋል የሚሉ እንዳሉ ሁሉ ቀድሞውንም አገሪቱን የሚመሩበት አቅጣጫ ሳይታወቅ መሸለማቸውን የሚተቹ በርካቶች ነበሩ። የሆነ ሆኖ ጠቅላዩ ከገቧቸው ቃላትና ከሰጧቸው ተስፋዎች የተነሳ አብዛኛው የኢትዮጵያ ሕዝብ ከጎናቸው ነበረ። ከኖቤል ሽልማቱ አንድ ዓመት በኋላ ትግራይ ክልልን ያስተዳደረ የነበረው ህወሓት የሰሜን እዝ ላይ ጥቃት ፈጽሟል መባሉን ተከትሎ የፌዴራል መንግስቱ የህግ ማስከበር ያለውን ወታደራዊ እርምጃ ወስዷል። ለትግራዩ ጦርነት መነሻ ሆኖ ለመጨረሻ ጊዜ ቅራኔውን ያጦዘው የምርጫ ጉዳይ ቢሆንም በህወሓትና በብልጽግና መካከል ቅራኔው እየገነገነ የመጣው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ከጥቂት ወራት በኋላ ነው። የሕወሓትን ጥቃት በተለያዩ ማዕዘናት የሚመለከቱ እንዳሉ ሁሉ ጠቅላይ ሚኒስትሩን ከስልጣን ለማውረድ የተደረገ እንደሆነ ጭምር በመግለጽ አገሪቱ የለየለት ብጥብጥ ውስጥ እንድትገባና እስካሁንም ያልረገበው ውጥረት ያልሻረ ጠባሳና ያልዳነ ቁስል ሆኗል። በአማራና ኦሮሚያ ክልሎች የተፈጠሩ ጦርነቶች በሺዎች የሚቆጠሩ ሰዎችን ህይወት ለቀጠፈ ግጭት፣ ለስደትና የረሃብ አደጋ በመጋረጡ ኢትዮጵያ በ2018 የምታከናውነው ምርጫ ፍትሐዊነት ዙሪያ በርካቶች ጥርጣሬ እንዲያድርባቸው እያደረገ ይገኛል። መስከረም 2013 የስልጣን ዘመናቸው ያበቃ የነበረው ጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለማራዘሚያ ወረርሽኙን እንደ ሰበብ ተጠቅመዋል ሲሉ በወቅቱ ውንጀላዎች ተሰንዝሮባቸዋል። ህወሓት በበኩሉ የኮቪድ-19 ወረርሽኝ ባለበት ሁኔታም ቢሆን ምርጫ መደረግ አለበት በማለት በያዘው አቋም ከፌዴራል መንግስት ከፌዴሬሽን ምክር ቤትና ከምርጫ ቦርድ በማፈንገጥ የራሱን ክልላዊ ምርጫ ማድረጉ የወቅቱ የፖለቲካ ትኩሳት ነበረ። ጠቅላይ ሚኒስትሩ ምርጫ 2018 ከመካሄዱ ቀደም ብሎ ሊሰሯቸው የሚገቡ ጉዳዮች እንደነበሩ የተገለጸ ቢሆንም በተለይ ህገ መንግስታዊ ለውጦችን እንዲያደርጉ እንዲሁም ሕዝበ ውሳኔ ለማድረግ ብሔራዊ ምክክር ኮሚሽን እንዲጠቀሙ ሀሳቦች ቢቀርብላቸውም በአግባቡ የተጠቀሙበት አይመስልም። የብሔራዊ ምክክር ኮሚሽን አጀንዳ ማሰባሰብ ሂደት ከምርጫው በፊት የሚጠናቀቅ ከሆነ ቀጣዩ ምን ሊሆን ይችላል የሚለው ጥያቄ ምላሽ ያስፈልገዋል። የምክክር ኮሚሽኑ ስራ አልተጠናቀቀም። ሕዝበ ውሳኔና የሕገ መንግስት ማሻሻያ ያስፈልጋል በሚል ምክንያት እንደ ከዚህ ቀደሙ ምርጫ የማራዘም ሂደት ውስጥ ይታለፋል ወይስ ምርጫው በታቀደለት ጊዜ ሰሌዳ ይከናወናል የሚለው የብዙዎች ጥያቄ ነው። በምክረ ሐሳብ ደረጃ ከቀረቡት መካከል ወደ ፕሬዚዳንታዊ ሥርዓት መሸጋገርና አዲሱ ሕገ መንግስት እስኪ ጠናቀቅ ድረስ ምርጫውን ለሌላ ጊዜ ማስተላለፍን ይጨምራል እየተባለ ነው። በምዕራባውያን አገሮች በዓለም አቀፍ ለጋሽ ድርጅቶችና በመገናኛ ብዙሃን የተመሰገነው ብሔራዊ የምክክር ኮሚሽን በበኩሉ በተሰጠው ልክ አልሰራም የሚል ትችት እየቀረበበት ይገኛል። ኮሚሽኑ በቅዱ መሰረት መስራት እንዳልቻለ ደጋግሞ የገለጸ ሲሆን ለዚህም በአማራና ኦሮሚያ ክልሎች እንዲሁም በተለያዩ የሀገሪቱ ክፍሎች እየተካሄዱ የሚገኙ ጦርነቶችና የትግራይ ሁኔታን እንደ ምክንያትነት ተጠቅሰዋል። ጠቅላይ ሚኒስትር አብይ የኮሚሽኑ አጀንዳ በኢትዮጵያ ያለፈውንና የወደፊት ሁኔታ ላይ እንደሚያተኩር ነገር ግን አሁን ያለውን የአስተዳደርና የሥልጣን ክፍፍል የሚመለከቱ ጉዳዮችን በተጨማሪም ሁሉን አቀፍ የሽግግር መንግስት እንዲቋቋም የቀረቡ ጥሪዎችን ውድቅ ማድረጋቸው ተከትሎ ብሔራዊ ምክክር ኮሚሽኑ ውጤታማነት ላይ ጥርጣሬ በርትቶበታል። የዚህ ውጤቱ የበለጠ አምባገነናዊ ስርዓት ለመፍጠር የሚያስችል አደጋ ስጋት ደቅኗል ማለት ይቻላል። ከላይ ከተጠቀሰው ሁኔታ በተጨማሪ የውስጥ ግጭቶችና ክልላዊ ውጥረቶች የ2018 ምርጫ በጊዜው እንዳይከናወን በምክንያትነት ሊቀርቡ እንደሚችሉ የሚገልጹ የፖለቲካ ተንታኞች አሉ። በኢትዮጵያ ጠቅላላ ምርጫ ለማካሄድ አንድ ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ ማድረግ እንዳለበት የተጠቆመ ቢሆንም ሁኔታዎች ለማደላደል ጥረቶች እየተደረጉ አይደለም። መደላደሉም በሀገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ የውድድር ሜዳ እንዲፈጠር የተቃዋሚ ፓርቲዎች ጥሪ ያቀረቡ ሲሆን ለሰላማዊ ትግል ውጤታማነት እገዛ ለማድረግ በቅድሚያ መንግስት የፖለቲካ እስረኞችን እንዲፈታ እየተጠየቀ ይገኛል። ኢትዮጵያውን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና አፈና፣ ሰቆቃና እልቂት እንዲቆም ከምርጫው ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸዋል። እነዚህ ቅድመ ሁኔታዎች ሳይመቻቹ አንድ ዓመት የቀረውን ምርጫ ለማስፈጸም ጥረት ሳይደረግ ለሰባተኛ ጊዜ ይደረጋል ተብሎ የሚጠበቀው ምርጫ ላይ ከወዲሁ ጥርጣሬ አይሏል። በዚህ ጉዳይ ከመንግስትም ሆነ ከብሔራዊ ምርጫ ቦርድ በይፋ የተደረገ ዝግጅትና ቅድመ ሁኔታ አልታየም። ይልቁንም መንግስት በመቶ 100 ቢሊዮን የሚቆጠር ገንዘብ በማውጣት በቤተ መንግሥት ግንባታ፣ በከተማ ማስዋብ ጎዳና ማስጌጥና ለሕዝብ ኑሮ መሻሻል እዚህ ግባ የሚባል ተርፍ የሌላቸው ጉዳዮች ላይ ሙሉ ትኩረቱን አድርጓል። በምርጫ ሂደት ዋነኛ ተዋናይ የሆኑት የፖለቲካ ፓርቲዎች እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ እንዲችሉ ወከባዎችና ክልከላዎች ሊነሱ ይገባል። ሆኖም በየትኛውም ዘመን ባልታየ ሁኔታ የፖለቲካ ፓርቲ አመራሮች፣ የሕዝብ ተወካዮች ምክር ቤት አባላት፣ ጋዜጠኞችና የመብት ተሟጋቾች በአስከፊ ሁኔታ ታስረውና ተሰደው በሚገኙበት ጊዜ የሚደረገው ምርጫ ፋይዳው ምንድን ነው? በቅርቡ አራት የፖለቲካ ፓርቲዎች በጋራ ባወጡት መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ አባላትን በአዲስ ለመቀየር ሂደት መጀመሩን እንዳሳሰባቸው ተደምጧል። የምርጫ ቦርድ ምክትል ሰብሳቢና ሁለት አባላትን በአዲስ ለመተካት የጮች ጥቆማ ማሰባሰብ የተጀመረው በሚያዝያ መጀመሪያ ላይ እንደነበር የሚታወስ ሲሆን በአዲስ መልክ ለመቀየር የተጀመረው ሂደት ግልጽነት የጎደለውና ፍታዊ ምርጫ እንዳይኖር የሚያደርግ መሆኑን ያላቸውን ጥርጣሬ ገልጸዋል። ነባሩ ቦርድ ከነግዙፍ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩ ምርጫ እንዲያካሄድ እድል ሊሰጥ እንደሚገባና በዚህ ምክንያት ነባሮቹን የምርጫ ቦርድ አባላት ከመተካት ይልቅ የማጠናከር ስራ ብቻ እንዲሰራ አራቱ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። ይህ ሊሆን የማይችልበት ምክንያት ካለና የቦርድ አባላትን እንደ አዲስ መሾም የግድ ከሆነ በምርጫ ቦርድ ማቋቋሚያ አዋጅ በተደነገገው መሰረት ከፖለቲካ ፓርቲ ተወካዮች ጋር ምክክር ሊደረግ እንደሚገባም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ የምርጫ ቦርድ አባላትን የሚመለመል እጩ አቅራቢ ኮሚቴ ስምንት አባላትን የሰየሙት ባለፈው መጋቢት ወር ላይ ነበር። ሆኖም በእጩ አቅራቢዎቹና እነሱ በሚያቀርቧቸው የቦርድ አባላት ላይ ጥርጣሬ የተፈጠረው ከወዲሁ ነው። ሌላኛው ጉዳይ ብሔራዊ ምክክር ኮሚሽን ያላሳካቸው ውጥኖች እንዳሉ በተደጋጋሚ ሲገለጽ የነበረ ጉዳይ ቢሆንም የብሔራዊ ምክክር ኮሚሽን 11 ኮሚሽነሮች የቆይታ ጊዜ በየካቲት 2026 ያበቃል ተብሎ የሚጠበቅ በመሆኑ ከምርጫ 2026 በፊት የታቀደውን ህዝበ ውሳኔ እንዲያመቻች የሥራ ዘመኑ ይታደሳል ተብሎ ይጠበቃል። ብሔራዊ ምክክር ኮሚሽን የገዢው ፓርቲን በተለይም የጠቅላይ ሚኒስትሩን ስልጣን ከማደላደል ያለፈ ሥራ አይሰራም በሚል ትችት የሚቀርብበት ሲሆን፣ በተጨማሪም በአዲስ መልክ ለማዋቀር የታሰበው ምርጫ ቦርድ የኢትዮጵያ ደካማ የፖለቲካ ምህዳር ላይ ሊያመጣ የሚችለውን ተጽዕኖ በጥርጣሬ የሚመለከቱ ወገኖች አሉ። በፌዴራዊ ህገ መንግስት በተደነገገው መሰረት አንድ ዓመት ብቻ በቀረው ብሔራዊ ምርጫ ለፖለቲካ ፓርቲዎች፣ ለመገናኛ ብዙሃን፣ ለሲቪክ ተቋማት መደረግ የሚገባው ነጻ ምህዳር የመፍጠር ሂደት ከወዲሁ የመስተጓጎል አደጋ ተጋርጦበታል። በምርጫ ሂደት ዋነኛ ተዋናይ የሆኑት የፖለቲካ ፓርቲዎች እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ወከባዎችና ክልከላዎች ሊነሱ ይገባል ሲሉም አራቱ ተቃዋሚ ፓርቲዎች ግንቦት አራት ቀን 2017 ዓ.ም ተመረት ባወጡት መግለጫ አሳስበዋል። የመንግስት መገናኛ ብዙሃን የአንድ ስርዓት አወዳሽነትን በማስወገድ ወደ ፍትሐዊነት መምጣት ይኖርባቸዋል ያሉ ሲሆን ገለልተኛ በሚባሉ መገናኛ ብዙሃን ላይ ተጥሏል ያሉትን የማስፈራሪያ ቀንበር ሊቀልላቸው ይገባል ብለዋል። እንደ መገናኛ ብዙሃን ሁሉ የመንቀሳቀሻ ምህዳሩ ለሰብአዊ መብት የሲቪክና ዲሞክራሲ ተቋማት የበለጠ ገለልተኛ ነፃና አሳታፊ ሊሆንላቸው እንደሚገባ ጠቅሰው በተጨማሪም የመጪውን ምርጫ ሂደት በርከት ያሉ ታዛቢዎች እንዲከታተሉ መደላድል ሊፈጠር እንደሚገባም ፓርቲዎቹ በመግለጫቸው አሳስበዋል። በተለይም በትግራይ ክልል እየተስተዋለ ያለው የፖለቲካ ዙሪት ሳይባባስ ከወዲሁ መፍትሄ መስጠት እንደሚገባ እየተነሳ ያለ ጉዳይ ነው። በምርጫ ወቅት የውጭ ኃይላት ጣልቃገብነት እንዳይኖር ቀዳዳዎችን መድፈን እንዲሁ የአገር ሉዓላዊነት ጉዳይ ቅድሚያ ትኩረት ሊያገኝ እንደሚገባውም የሚታመንበት ሆኖ ይቀርባል። መንግስት ወንበሩን ለማጽናት የሚያደርገውን ሩጫ ገት አድርጎ የምርጫውን ፍትሃዊነት ቆም ብሎ እንዲያስብበትም ያስፈልጋል። የተወደዳችው የማግስት ሚዲያ ቤተሰቦች ምርጫ 2018ን አስመልክተን ያጠናቀር ነውን ዘገባ በዚሁ አበቃን። ሰላም።